በኢትዮጵያ ና በኤርትራ መካከል የጦርነት ዝግጅቶች የመጨረሻ ደረጃ ላይ ደርሰዋል፣ ጦርነት የማይቀር ይመስላል በሚል አስተያየት የሰጡት ሌተናል ጀነራል ጻድቃን ገብረስላሴ ናቸው። የትግራይ ክልል ዋነኛ የጦር አውድማ የመሆን አደጋ ተጋርጦበታል ብለዋል። ሌተናል ጀነራል ጻድቃን በማንኛውም ጊዜ በኢትዮጵያና ኤርትራ መካከል ጦርነት ሊቀሰቀስ ይችላል ሲሉ አፍሪካ ሪፖርት በተሰኘ መጽሔት ባሰፈሩት አስተያየት አስጠንቅቀዋል። ዝግጅቶች የመጨረሻ ደረጃ ላይ ደርሰዋል። ለጦርነት የሚደረገው ዝግጅት አንድ ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ብለዋል ጄኔራል ጻድቃን። ዳግም የሚቀሰቀሰው ጦርነት አስከፊ መዘዞች እንደሚኖሩት ገልጸው ጦርነቱ ሲያበቃ አሁን በአከላለል የምናውቃቸው ሀገራት ላናገኛቸው እንችላለን ሲሉ አስጠንቅቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰሞኑን የኦርቶዶክስና እስልምና ሃይማኖትን የአብሮነት እሴት በሚያንቋሽሹ መልኩ በማህበራዊ መገናኛ ዘዴዎች የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት ዛሬ ባወጣው መግለጫ አስታውቋል። ጉባኤው በሃይማኖት ሽፋን አብሮነትን ሊሸረሽሩ የሚችሉና ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን በጽኑ እንደሚያወግዝ ገልጿል። በሁለቱ ሃይማኖቶች ላይ ክብረ ነክ መልእክቶችን የሚያሰራጩ ግለሰቦች ህገወጥነትን ከማስፋፋት እንዲታቀቡ የጠየቀው ጉባኤው ጉዳዩ የሚመለከታቸው አካላትም አፋጣኝ ህጋዊ እርምጃ እንዲወስዱ አሳስበዋል። ኢዜማ በተለያዩ የመንግስት ተቋማት ጉዳይ ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ ለገዢው ፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረጉ ይገኛሉ በማለት ዛሬ ባወጣው መግለጫ ከሷል። ፓርቲው ዜጎች የመንግስት አገልግሎቶችን ለማግኘት በሄዱባቸው የመንግስታዊ ተቋማት ለፓርቲ ማጠናከሪያ የገንዘብ ድጋፍ እንዲያደርጉ የመጠየቅ ወይም የማስገደድ ተግባር በፍጹም ህገወጥ ተግባር ነው በማለት አውግዘዋል። በዚህ መልኩ መዋጮ ማሰባሰብ የህግም ሆነ የሞራል መሰረት የሌለው ነው ያለው ኢዜማ ድርጊቱ የገዢውን ፓርቲ የማናለብኝነትን ስሜት ምን ደረጃ ላይ እንደደረሰ ማሳያ ይሆናል ብለዋል። በጠራራ ፀሐይ በፓርቲ መዋጮ ስም የሚፈጸም ዝርፊያ በቸልታ እንደማይታለፍና ገዢ ፓርቲው በዚህ አካሄዱ ከቀጠለ ነፃና ፍትሐዊ ምርጫ ይደረጋል ብሎ ማሰብ አስቸጋሪ እንደሚሆን ኢዜማ ጠቅሷል። ምርጫ ቦርድ ይህን ጉዳይ በማጣራት በአስቸኳይ እንዲያስቆምና በፓርቲው ላይ የወሰደውን እርምጃ ለህዝብ በግልጽ እንዲያሳውቅ ጠይቋል። አርቲስት አንዱ አለም ጎሳ ከእጮኛ ሞት ጋር በተያያዘ ለጥያቄ በፖሊስ መጠራቱ ተነገረ። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱ አለም ጎሳ ከእጮኛው ቀነን ያዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነን ያዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባስቻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ እስካሁን አስተያየት አልሰጠም። የአርቲስት አንዱ ዓለም ማኔጀር ሌሊሳ እንድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች ቀብር ስነ ስርዓት ረቡ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱ ዓለምና ቤተሰቦቿ ወድቃ እንዳገኟት አስታውቀዋል። ሌሊት ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ የሞተችው ሁኔታዋን ለማጣራት ምርመራ ተጀምሯል ተብሏል። ሌሊሳ እንደሚለው አርቲስት አንዱ ዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው ብሏል። ኡጋንዳ ወታደሮቿን ወደ ደቡብ ሱዳን መላኳን አስታወቀች። ለፕሬዝዳንት ሳልቫኪርና ና በምክትላቸው ሬክ ማቻር መካከል ያለው ውጥረት ተባብሷል። ያው ኡጋንዳ እዚህ ውስጥ ምናስገባት በደቡብ ሱዳን የእርስ በርስ ጦርነት ለሳልቫኪር ድጋፍ መስጠቷ ይነገራል። በዲሞክራቲክ ኮንጎ በተባባሰው ግጭት በርካታ ቁጥር ያላቸው እስረኞች ከእስር ቤቶች ማምለጣቸው ተነገረ። እስረኞች ባመለጡባቸው አካባቢዎች በተለያዩ ወንጀሎችና የበቀል እርምጃዎች ላይ በስፋት መሳተፋቸው የሰብአዊ ቀውሱን አባብሶታል ተብለዋል። አሜሪካ በሽብርተኝነት ከፈረጀችው ሃማስ መሪዎች ጋር በቅርቡ ለመጀመሪያ ጊዜ በቀጥታ ተገናኝታ መክራለች። ውይይቱ በጋዛ የሚገኝ አሜሪካውያን ታጋቾችን በማስለቀቅ ዙሪያ እንዳተወከረ ሲገለጽ ቢቆይም ፕሬዚዳንት ትራምፕ በታጋቾች ጉዳይ የሚደረጉ ድርድሮችን እንዲመሩ ልዩ መልእክተኛ አድርጎ የሾማቸው አደም በሁለር ዝርዝር ጉዳዮችን አንስተዋል። መልእክተኛው ከእስራኤሉ ቴሌቪዥን ጋር ባደረጉት ቃለ ምልልስ ሐማስ ከ5-10 ዓመት የሚቆይ የተኩስ አቅም ስምምነት ላይ ከተደረሰ ሁሉንም ታጋቾች እንደሚለቅና ትጥቅ ለመፍታት ዝግጁ መሆኑን ተናግረዋል። በሚስጢራዊ ውይይት የፍልስጤሙ ቡድን መሪዎች በጋዛ ውስጥ የሚገኙ የውስጥ ለውስጥ የመተላለፊያ ዋሻዎችን ሙሉ በሙሉ ለመዝጋትና በሰርጡ ውስጥ ምንም አይነት የፖለቲካ ተሳትፎ ላለማድረግ ሀሳብ ማቅረባቸውንም ነው ያነሱት። የተወሰኑ ሀማስ የሚያነሳቸው ጉዳዮች በአንጻራዊነት ምክንያታዊና ሊሰራባቸው የሚችሉ ነው ያሉት አደም በሆለር ታጋቾችን ለማስለቀቅ በሳምንታቱ ስምምነት ላይ ይደረሳል ብለው እንደሚያምኑ ተናግረዋል። መልእክተኛው ከእስራኤሉ ቻናል 14 ጋር ባደረጉት ቆይታ ከሀማስ ጋር የሚደረግ የተኩስ አቁምም ሆነ ዘላቂ የሰላም ስምምነት የእስራኤልን ደህንነት ማረጋገጥ አለበት፣ ይህም ትጥቅን መፍታትን ያካትታል የሃማስ የፖለቲካ ተሳትፎ አክትሞለት ጋዛን መልሶ መገንባት የሚል ማብራሪያ ሰጥተዋል። የአውሮፓ መሪዎች ለአረብ ሀገራት የጋዛ መልሶ ግንባታ እቅድ ድጋፍ ሰጡ። ግብጽ ያቀረበችውን የ53 ቢሊዮን ዶላር የሚያስፈልገውን የጋዛ መልሶ ግንባታ እቅድ በአረብ ሀገራት መሪዎች ባሳለፍነው ሳምንት መጽደጉ ይታወሳል። የጋዛ መልሶ ግንባታ እቅድ በአረብ ሀገራት ከጸደቀ በኋላ የተለያዩ የዓለም ሀገራት በእቅዱ ዙሪያ አስተያየት እየሰጡ ይገኛሉ። የፈረንሳይ እንግሊዝ፣ ጣሊያንና ጀርመን የውጭ ጉዳይ ሚኒስቴር መስሪያ ቤቶች በጋራ ባወጡት መግለጫ በ53 ቢሊዮን ዶላር ጋዛን መልሶ ለገንባት ለቀረበው እቅድ ድጋፋቸውን እንደሚሰጡ አስታውቀዋል። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ አዘዘች። የእስራኤል የኤነርጂ ሚኒስቴር ውሳኔውን ያሳለፉት ሐማስ ታጋቾችን እንዲለቅ ጫና ለማድረግ ነው ተብሏል። ሌላው እስራኤልና ሐማስ ከዘጠኝ ቀናት በፊት የተጠናቀቀውን ተኩስ አቁም ለማራዘም በዶሃ ድርድር ጀምረዋል። በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለ። የሪፐብሊካኑ እጩ ዶናልድ ትራምፕ ባሳለፍነው ህዳር ወር ላይ የተካሄደው ፕሬዚዳንታዊ ምርጫን ማሸነፋቸው ይታወሳል። ይህን ተከትሎ ጥር ወር ላይ ዶናልድ ትራምፕ 47ኛው የአሜሪካ ፕሬዚዳንት ሆነው ወዳጆቻቸው የሀገራት መሪዎች ና ባለጸጎች በተገኙበት በይፋ በዓለ ሲመታቸው ተከብሯል። በዚህ በዓለ ሲመት ላይ የተገኙት የዓለማችን ቀዳሚ ባለጸጎች በዝግጅቱ ላይ ከተገኙ ቀን ጀምሮ ኪሳራ እያስመዘገቡ እንደሆነ ብሉምበርግ ዘግቧል። እንደ ዘገባው ከሆነ የፕሬዝዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኢለን መስክ ብቻ ባለፉት ሁለት ወራት 148 ቢሊዮን ዶላር ኪሳራ አስመዝግበዋል። እንዲሁም የአማዞን ና የዋሽንግተን ፖስት ጋዜጣ ባለቤት ጄፍ ቤዞስ 29 ቢሊዮን ዶላር እንደከሰረ ተገልጿል። የአልፋቤቱ ሰርጌ ብሪን 22 ቢሊዮን ዶላር፣ የሜታ ኩባንያ ባለቤት ማርክ ዙከርበርግ 5 ቢሊዮን ዶላር እንዲሁም ፈረንሳዊ ፋሽን ኢንዱስትሪ ባለቤት በርናርድ 5 ቢሊዮን ዶላር መክሰራቸው በዘገባው ላይ ጠቅሷል። በአጠቃላይ 17 ኩባንያዎች ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ 1.4 ትሪሊየን ዶላር ኪሳራ ደርሶባቸዋል ተብሏል። ለባለጸጎቹ የገቢ መቀነስ ምክንያት ከተባሉት ውስጥ የፕሬዝዳንት ትራምፕ አስተዳደር አዳዲስ እርምጃዎች፣ ከሀገራት ጋር የገቡት የንግድና ቀረጥ ውሳኔዎችና የተወሰኑ ባለጸጋ ከአስተዳደሩ ጥብቅ ቁርኝት አድርገዋል መባሉ ዋነኞቹ እንደሆኑ ተገልጿል። ዶናልድ ትራምፕ ለኢለን መስክ ያላቸውን ድጋፍ ለማሳየት አዲስ ቴስላ መኪና እንደሚገዙ ገለጹ። በዶናልድ ትራምፕ የተሾሙት ኢለን መስክ የፌዴራል መንግስት መስሪያ ቤት ሰራተኞችን መቀነሱ አሜሪካ ውስጥ በቴስላ ላይ ተቃውሞ እንዲነሳ ምክንያት ሆነዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ስራ እየሰራ ነው ሲሉ ተከላክለዋል። የካናዳው ገዢ ፓርቲ ማርክ ካርኒን የአገሪቱ ጠቅላይ ሚኒስተር አድርጎ መረጠ። ከዘጠኝ ዓመታት በላይ ካናዳን የመሩት ጀስቲን ትሩዶ ከኃላፊነት ለመልቀቅ ጥያቄ ማቅረባቸው ይታወሳል። አዲሱ ጠቅላይ ሚኒስትር የዶናልድ ትራምፕ የታሪፍ ጦርነትን ለመፋለም ቃል ገብተዋል። ሰሜን ኮሪያ በርካታ ባሊስቲክ ሚሳይሎችን በማስወንጨፍ ጎረቤቷን አስጠነቀቀች። ፒዮንግያንግ በኮሪያ ልሳነ ምድር ያለው ውጥረት በአንድ ድንገተኛ ተኩስ ወደ ጦርነት ሊቀየር መቃረቡን ገልጻለች። ሌላው አሜሪካና ደቡብ ኮሪያ የነፃነት ጋሻ የሚል መጠሪያ የሰጡትን ዓመታዊ ወታደራዊ ልምምድ ጀምረዋል። የሰሜን ኮሪያ ሃከሮች 1.5 ቢሊዮን ዶላር መመንተፋቸው ተገለጸ። ላዛሩስ የተሰኘው የሀከሮች ቡድን ባይቢት በተባለው የምናባዊ ገንዘብ ወይም ክሪፕቶ ከረንሲ ኩባንያ ላይ ነው ምዝበራዋን የፈጸመው። ቡድኑ ከመነተፈው 1.5 ቢሊዮን ዶላር ውስጥ 300 ሚሊዮን ዶላሩን በካሽ በማውጣት መጠቀሙ ተገልጿል። ሌላው አሜሪካና አጋሮቿ ሰሜን ኮሪያ የኒውክሊየር ፕሮግራሞቿን በሀከሮች አማካኝነት በሚገኝ ገቢ የዶገመች ነው የሚል ክስ በተደጋጋሚ ያቀርባሉ። በቤተ ሙከራ የተቀነባበሩ ምግቦች በመጪዎቹ ሁለት ዓመታት ለብሪታንያ ገበያ ሊቀርቡ ነው ተባለ። ስጋ፣ የወተት ተዋጽኦ፣ ስኳርና ሌሎችን በቤተ ሙከራ ወይም በላቦራቶሪ የተቀነባበሩ ምርቶች የጥራት ግምገማ እየተጠናቀቀ ነው ተብለዋል። ሌላው ሲንጋፖር፣ አሜሪካና እስራኤል የቤተ ሙከራ ምግቦችን ለምግብነት በማዋል ቀዳሚዎቹ ናቸው።